ከፍ ጥላ ወጊ ድምጽን ከፍ አርግ። መቼ ነው የገባኸው? ሰባት ሰባት ጥላ ወጊ ማለት እኮ ሰባት መሳሪያ ወይም ደግሞ ሰባት ጥዬት ማለት ነው። አንዱ ከባድ ነው እንኳን ሰባት እንዶ በነገራችን ላይ በዚህ አጋጣሚ መንፈስ የሚላክባችሁ ለምሳሌ ድሳት ሊሆን ይችላል፣ በተደጋጋሚ ጥላ ወጊም ሊሆን ይችላል። አትማረሩ፣ ክፉም ነገር እግዚአብሔር ላይ አትናገሩ። ለምን መሰላችሁ? ጥላ ወጊ እየተላከባችሁ መንፈሱ እየታደሰባችሁ ብዙ ነገር ተገብሮ ሙቱ እየተባላችሁ እግዚአብሔር በቸርነቱ ሲያኖራችሁ ምን ያህል መለኮታዊ ጥበቃ እንዳላችሁ በእውነት ወቁ። እውነቴን ነው የምላችሁ። በጣም ብዙ መንፈስ እየተላከባቸው አይደለም እንደው ለዓመታት እንደው ለሰዓታት እንኳን እንዳይቆዩ የሞት አጋንንት ተልኮባቸው የሚኖሩ ሰዎች አሉ። በቃ እንደው እዚህ ዓለም ላይ እንደው ልዩ ጥበቃ የሚደረግለት መንግስት ማን ነው? አዎ የራሻው ፑቲን በጣም ይጠበቃል ይባላል። የአሜሪካኑም ዶናልድ ትራምፕ አይደል። እነሱ የሚጠብቃቸው ማን ነው? ሰው ነው አይደል እናንተን የሚጠብቃችሁ ማን ነው? እግዚአብሔር። ስለዚህ እግዚአብሔር እናንተን የሚጠብቀው መጠበቅ ከእነሱ መጠበቅ በጣም የተለየ ነው። እነሱ የሚጠበቁት በሰው፣ እናንተ የምትጠበቁት በቅዱሳን መላእክት፣ በእግዚአብሔር ቸርነት። እኔ እንደዚህ የሚሰቃዩትን ሙቱ እየተባላችሁ ስትኖሩ እግዚአብሔር ምን ያህል ከናንተ ጋር እንዳለ እንዴት እንደሚጠብቃችሁ እንዴት እንደሚወዳችሁ የምታውቁበት አንዱ መንገድ እሱ ነው። በጥላ ወጊ ስንቱ እንደ ቅጠር ረግፏል፣ ስንቱ ሞቷል፣ ስንት ቤተሰብ አዝኗል። በዚህ ጉዳይ ቪዲዮ ሰርቻለሁ። በጣም አደገኛ መንፈስ ነው። በተለይ የማይጸሉ የማይሰግዱ ከሆነ በጣም አስቸጋሪ ነው። እሺ አገባች። እሱም አበሳጫችሁ፣ እሱም አበሳጨን። የድሮ ሚስቱም አለች የባሏ እሱ አራቱን ላገች በሳምንት ነው የምትልቀው መልክ መልከ ገብርኤል እና መልከ ጊዮርጊስ ናቸው የሚይዟቸው። የእርስዎም የግዝት ቪዲዮ አለ። ቁሯን አለ ስጋው ደግሞ ትቀበላለች። በየሳምንቱ በየሳምንቱ ረፍት የለም። እረፍት ካለ በቃ ስግደት፣ ጠዋት ማታ አለ ዳዊቱ ቀ ሂድ ተሻኝ ብሎኝ ነው የመጣሁት። ቅዱስ ገብርኤል ቅዱስ ገብርኤል ያዘዘ ዘብሬ ዳውላ። በቃ በጣም ሲያስጨንቋት ደብዳቤ ይዛ መጣች። እሺ፣ ሌላ ማን አለ? ማፀን አለው። ማፀን ምን አድርጌ የተባል እንዳትወልድ። ይገርም ነው። እሺ፣ የጓደኛ ሁለት ጥላ ወጊ አንድ ደግሞ የሰራተኛ ቤታቸው ሰራተኛ በቃ የሚጠብቃት አለ። ስንቱን እኮ መና ረኩነኝ እኮ ስንቱን ልቻልኩም። እሺ ተዘጋጅ ትሄዳላችሁ። እሺ ባሏን እሳት አታስቸግርም። በቃ እሱ አያስተርፍም። በቃ ይቀጠቅጠኛል፣ ይቀጠቅጣል። ምን እያደረገ ነው የሚቀጠቅጠ? እንቅልፍ አያስተኛ ሆንል እና እስኪ ባልዬ እንዲህ አይነት ባል ይስጣችሁ እ ለምን መሰላችሁ? የአካልን የሚስትን ችግር የሚረዳ ተረርቶ የሚረዳ እንዲህ አይነት ባል እኮ በጣም ብርቅ ነው። ፈተና መከራ ሲመጣ መላየትን ይመርጣሉ። እኔ አንድ ባል ማውቀዋለሁ። መተት ሲያስቸግራቸው ሲያስቸግራቸው እኔ አንቺን ካገባው በኋላ ነው ስቃይ የመጣው ብሎ ተዋት፣ ፈታት ብዙ አመት ተሰቃየች፣ ጻርቃኔም ቆየች፣ ዳነች። ሌላ በቁርባን አገባች። እሱ ደግሞ በተራ በየገዳም ይንከራተታል። ሚስቱን ለሱ አሳልፎ ሰጥቶ የብቸኝነትን የመከራ ህይወት ይኖራል። በቤተ ክርስቲያን ታውቃላችሁ አደለ? በስጋው ደግሞ በተክሊል ስትጋቡ የሚገባ ቃል ኪዳን አለ አይደል? ወንድዮ ምን ይላል? እኔ ከሌትን የህግ ሚስቴ ትሆነኝ ዘንድ ምን አድርጊያለሁ ተቀብያለሁ። መከነች ሰነፈች ብዬ ላልተዋት። መከነች ልጅ ባትወልድ፣ ሰነፈች በተዳሩም በኑሮውም በህይወቱም በሩካቤ ስጋውም ሊሆን ይችላል። በጸሎቱም በአምልኮት ህይወቱም ልትሰንፍ ትችላለች። እንዲህ እንኳን ብትሰንፍ አልተዋትም። እንዲህ ብሎ ነው ወንዱ ቃል ገብቶ ሴቷን የሚወስዳት። ሴቷም እንደዛው እከሌን የህግ ባሌ ይሆን ዘንድ በእግዚአብሔር ፊት ተቀብያለሁ በችግሩ ሁሉ ከሱ ላልለየው ብላ በየትኛውም ችግር፣ ይህንን ቃል እየገቡ የሚያፈርሱ የሚፋረሱ፣ የሚፋቱ በጣም ብዙ ሰዎች አሉ። አስቸጋሪ እኮ ነን። እግዚአብሔር ፊት የተናገርነውን የገባነውን ቃል ዕዳ አድርገን በልተን የምንተው በጣም ብዙ ሰዎች አለን። ብዙ የቤተ ክርስቲያን ፍቺ አለ። ፈተና አቅቷቸው አንዳንዱ፣ ሳይግባባ አንዳንዱ፣ ከመጀመሪያው ግራ እንደተጋባ ዝም ብሎ ይጋባል። ጸሎት የለ፣ ስግደት የለ፣ እግዚአብሔርን መጠየቅ የለ። ጊዜ ወስደው በደንብ አያስቡበት፣ እግዚአብሔርን አይማጸኑበት፣ እመቤታችንን አግዥኛ አይሉበት። እነ እከሌ ስላገቡ ብለው በተክሊል በቁርባን ያገባሉ። ከዛ በኋላ ግራስ ሲጋቡ ይኖራሉ። በነገራችን ላይ እስኪ እንደው ዛሬ ማእት ማቱን ላውራችሁ። አንድ ባልና ሚስት ወይም ሁለት ሰዎች በቁርባን ስለተጋቡ ትዳራቸው ይጸናል፣ ላይጸና ምን ነው መልሱ? ይጸናል፣ ላይጸና ምን ነው? ፈራችሁ። ሊጸናም ላይጸናም ይችላል አደል። በቁርባን እኮ የምትጋቡት እግዚአብሔርን ባርክልኝ በትዳሬ ጣልቃ ገባለኝ ይሄው አንተ ፊት ተጋብተናል፣ ምስክሩም ስጋና ደሙ ነው ብላችሁ እኮ ነው የምታገቡት። ኑሮን ህይወቱን ካላወቃችሁበት በስጋው ደሙ ተጋብታችሁ ልትፋቱ ትችላላችሁ አትችሉ? ማወቅ ያስፈልጋል። ፈረስ ያደርሳል እንጂ አይዋጋም። እግዚአብሔር ትዳራችሁን ባርኮ ይሰጣችኋል። ሲባርክላችሁ እያስባረካችሁ ደግሞ መኖር የናንተ ፋንታ ነው። አዎ አንዳንዴ በጣም ነው የምትረዳት። እኔ እዚህ አይደለሁም ያለሁት ውጭ ነው ያለሁት። በዋትሳፕ ቪዲዮ ኮል እየተገናኘን ይቀጠቀጣል። እርሶ ባስተማሩን፣ መምህር ግርማ ባስተማሩን የመምህር ተስፋዬም ተማሪዎች ስለሆንን ስለሆነ በደንብ እናውቀዋለን። እና በየሳምንቱ ነው ጥላ ወጊ የሚላከው። ደግሞ አሉ ደግሞ ማህበራዊ መታቾች በየጊዜው የሚመቱት አሉ። በቤተሰቡም በኩል አሉ እንግዲህ ቤተ ዘመድ ተብለው ማለት ነው። እና በየጊዜው ይላካል በእሷ ላይ ይላካል። እግዚአብሔር ይመስገን ሙቱ ተብላችሁ ይኸው አላችሁ። እግዚአብሔር ይመስገን። ስላሴዎች ር ይመስገኑ እግዚአብሔር የተመሰገነ ይሆን አንተስ ያይምሮ አለው የተማርኩ ብዙ አመት ከ12 ዓመት በላይ አይምሮ አይምሮ ተዘጋጅ መስላሴ ሰ ተዘጋጅ ተዘጋጁ። እሺ፣ ባጋይ ሳለም በስላሴ ስም ባጋይ ሳለም በስላሴ ስም በሃያሉ በመድኃኒዓለም ስም በሃያሉ በመድኃኒዓለም ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም በዛሬው ዕለት በተዘከሩት

ደናነሽ ወይናምባ አምባ ነው ዳር ናት፣ ግን ፈተና በዛባት። በነገራችን ላይ ወደ እግዚአብሔር ጠጋ ስትሉ የምትፈተኑ አይመስላችሁም? እግዚአብሔር ጋር ጠጋ ስትሉ እግዚአብሔር ሁሉንም ፈተና የሚያርቅላችሁ ይመስላችኋል። እግዚአብሔር ጋር ጠጋ የሚል ሰው ይፈተናል፣ ግን ተፈትኖ አይወድቅም። ምናልኳችሁ ተፈትኖ አይወድቅም። እግዚአብሔርን የያዘ ግን ለጊዜው ምን ይሆናል? ይፈተናል። የተፈተነ ሰው ደግሞ ክብር ያገኛል፣ ጸጋ ያገኛል። እግዚአብሔር ወዳጆቹን ይፈትናል። እግዚአብሔር ካንቺ ጋር ይሁን፣ አይዞሽ እሺ እናቴ መብራን ካንቺ ጋር